ፓውስ የቴሌግራም ኤርዶ ፕሮጀክትን ስሰሩ የነበራችሁ በስተመጨረሻ አሁን ላይ የሰራነውን የፓውስ ቶክናችንን ወደ ተለያዩ ዋሌቶች፣ እንዲሁም ኤክስቼንጆች ክሌም ማድረግ ወይም ዊዝድሮ ማድረግ ተጀምሯል። እንዴት አድርገን የፓውስ ቶክናችንን ወደ ኤክስቼንጅ ዊዝድሮ ማድረግ እንደምንችል ያለውን ሂደት ሙሉን አሳያችኋለሁ። እንደተለመደው ይህን ቪዲዮ ላይክ አድርጋችሁ ጀምሩ። ስለዚህ በቀጥታ ወደ ቪዲዮ በመጀመሪያ ወደ ፓውስ ዌብሳይት በገባችሁበት ብራውዘር ትገቡና ልክ እንደዚህ ጽፋችሁ ሰርች ስታደረጉት ልክ እንደዚህ ያመጣላችኋል። ከሚመጣላችሁ አማራጭ እዚህ ጋር አንዴ ነካ ታደረጋላችሁ። በመቀጠል እንደዚህ ያመጣላችሁ። ወደ ላይ ሳብ ታደረጉትና ኔክስት የሚለውን ትነካላችሁ። ከዛ ያላችሁን የፓውስ ቶክን እንደዚህ ያሳያችኋል። በመቀጠል እዚህ ጋር ክሌም የሚለውን ስትነኩ እንደዚህ ያመጣላችኋል። እዚህ ጋር አንዴ ቲክ ታረጉና ኮንቲኒው የሚለውን ትነካላችሁ። ከዛ ሁለት አይነት አማራጭ አመጣላችኋል። ኤክስቼንጅና ኦንቼን ዊዝድራል ኦፕሽን ነው። አሁን ላይ የተከፈተው ኤክስቼንጅ ነው። ስለዚህ እዚህ ጋር ኤክስቼንጅ የሚለውን ትነካላችሁ። ወደ ኤክስቼንጅ ዊዝድሮ ስታደረጉ ሶስት ፐርሰንት ፊ ይቆርጣችኋል ካላችሁ ቶክን ላይ ማለት ነው። አሁን ላይ ያሉት ሁለት ኤክስቼንጆች ናቸው፣ ባይቢት እና ቢትጌት። እናንተ የፈለጋችሁትን መምረት ትችላላችሁ። እኔ ባይቢትን መረጥኩኝ። ሁለቱም ላይ ሂደቱ ተመሳሳይ ነው። እንደዚህ ከመረጣችሁ በኋላ ቬሪፋይ ያደረጋችሁት ኤክስቼንጅ ዋሌት ካላችሁ ይጠይቃችኋል። እኔ ስላለኝ የስ የሚለውን ነካው። ከዛ እዚህ ጋር ዩአይዲ እና ዲፖዚት አድሬስ እንድናስገባ ይጠይቀናል። ስለዚህ ወደ ባይቢት ልግባና ዲፖዚት አድሬሱን እንዴት እንደምናገኝ ላሳያችሁ። ባይቢት ላይ ከገባችሁ በኋላ አሴት የሚለው ላይ ታረጉና ዲፖዚት የሚለውን ትነካላችሁ። በመቀጠል ዲፖዚት ክሪፕቶ የሚለውን ትነካላችሁ። ከዛ ከላይ ሰርች ማድረጊያው ላይ ፓወስ ብላችሁ ትጽፉና ሰርች ታረጉታላችሁ። በመቀጠል እንደዚህ ያመጣላችኋል። ፓውስ የሚለውን ይሄንን አንዴ ትነካላችሁ። እንደዚህ ሲያመጣላችሁ ሶላና መሆኑን እዚህ ጋር ቼክ አድርጉ። ከዛ እዚህ ጋር አንዴ ነካ አስታረጉ ዲፖዚት አድሬሳችሁ ልክ እንደዚህ ያመጣላችኋል። ኦኬ ትሉና ዲፖዚት አድሬሳችሁን ኮፒ ታደረጋላችሁ። ኮፒ ካደረጋችሁ በኋላ ወደ ፓውስ ዌብሳይት ትገቡና እዚህ ጋር ዲፖዚት አድሬሱን ፔስት አድርጋችሁ ታስገባላችሁ። ቀጣዩ ደግሞ ዩአይዲያችሁን ነው። እሱንም ደግሞ ለማግኘት ወደ ባይቢት እንመለሳለን ባይቢት ላይ ከገባችሁ በኋላ እዚጋ ሆም የሚለውን ትነካላችሁ። በመቀጠል ከላይ እዚጋ አንዴ ነካ ታደርጉና ዩአይዲያችሁን እዚጋ ታገኛላችሁ። ዩአይዲያችሁን ኮፒ ታደረጋላችሁ። ከዛ ከዚህ ትወጡ እና ተመልሳችሁ ወደ ፓውስ ዌብሳይት ትገባላችሁ። ከዛ እዚጋ ዩአይዲ የሚለው ቦታ ላይ ኮፒ ያደረጋችሁትን ዩአይዲያችሁን ፔስት አድርጋችሁ ታስገባላችሁ። ሁሉንም በትክክል ማስገባታችሁን ልክ እንደዚህ ቼክ ካደረጋችሁ በኋላ ኮንቲኒዮ የሚለውን ትነካላችሁ። በድጋሚ ለማረጋገጥ እንደዚህ ያመጣላችኋል። ከተሳሳታችሁ ቼንጅ አድሬስ የሚለውን መንካት ትችላላችሁ። ትክክል ከሆነ ያስገባችሁት ደግሞ እዚጋ ኮንቲኒ የሚለውን ትነካላችሁ። በመጨረሻ ፋይናል ስቴፕ ብሎ ልክ እንደዚህ ያመጣላችኋል። ሁሉንም ነገር በትክክል ከሆነ ያስገባችሁት እዚጋ ኮንፊርም የሚለውን ትነካላችሁ። በመቀጠል ልክ እንደዚህ ደን ብሎ ይመጣላችኋል። ከስር እዚ ጋር ፊኒሽ የሚለውን ትነካላችሁ። ከዛ ካላችሁ ቶክን ላይ 3% ፊ ቆርጦ ምን ያህል እንደሚገባላችሁ እዚ ጋር ያሳያችኋል። እንደዚህ አርጋችሁ የፓውስ ቶከናችሁን ክሌም ማድረግ ትችላላችሁ። ያልገባችሁ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ።